እግዚአብሔርን ከማይፈራ አስመሳይ ጻድቅ እግዚአብሔርን የሚፈራ ኃጢአተኛ ይሻላል። እርግጠኛ ሁኜ ነው የምነግራችሁ። ዳዊት ኃጢአት የወረሰው ሰው ነበር፣ እውነት ለመናገር ደጋግሞ በዝሙት የሚወድቅ ግን፣ ማንን ይፈራ ነበር? እግዚአብሔርን ይፈራው ነበር። ወዲያው ኃጢአት ሰርቶ ጨንገር እንዳነሱበት ብላቴን አይኑ ብክን ብክን ብሎ ያለቅስ ነበር። እግዚአብሔርን ይፈራው ነበር። አንዳንድ ሰዎች ግን ተጠንቅቀው ነዋሪዎች ናቸው። ልባቸው ግን ካንበሳ ይልቅ ይመራል፣ ደንዳና ነው። ከአንደበሳቸው የሚወጣው ቃል ድንግጥ ያደርገኛል። እገሌ ሞተ ሲባል አሽሮታል እንኳን ደፋው ሲል ልቤ ስንጥቅ ይላል። እውነቴንም እነግራቸው አይባልም። እንደዚህ ምን አባቱን ጆሮውን ቢለው ኑሮ ይላል። ነውር ነው እንደዚህ፣ ያለ የአውሬ ልብ ነው። በፍጹም በጠላትህ ሞት ደስ አይበልህ፣ ቀን የሚያመጣውን አታውቅምና ሰሎሞን እንደዚህ ያለው ጠላ በጠላት ሞት እንኳን አትደሰት፣ ቀን ጥሎ አንተም ትሞታለህ። ልበደንዳና አለመሆን እግዚአብሔርን መፍራት ማለት እንዶ ትልቅ ነገር እንኳን አለመናገር ነው ትልቅ ነገር። ልብ አፍን ይገልጣል። ከልብ ሞልቶ የተረፈውን አፍ ይናገራል። ያጌታ ማቴዎስ 15 ላይ እስመ እምተረፈ ልብ ይነብብ አፍ። ከልብ ሞልቶ የተረፈውን ማን ይናገረዋል? አፍ ይናገረዋል? አፋችን የልባችን ማሳያ ነው እና ጨካኝ ልብ አይኖራችሁ እውነት